አቤት አቤት አቤት፣ ይሄ ድራማ ማብቂያ ማለቂያ መቋጫ መፈጫ የለውም እና ዛሬ እንግዲህ ሌላ ታሪክ ተፈጥሮ ሌላ ታሪክ እየተወራ ይገኛልና፣ ኧረ ይገርማል ግን ከቡታጀራ ድረስ አንድ ሰው ይዞ መጧልና፣ እመኑኝ እመኑኝ እያለ ይገኛል አብርሽ ማለት ነውና፣ ዛሬ የመጣው ልጅም እንግዲህ እንደምታዩት በቃ ተጸጽቻለሁ፣ ይቅር በሉኝ። በእናንተ ምክንያት እንግዲህ ሚዲያ ሁሉ እስከ መተው ደርሻለውኝ እና እንግዲህ ነጽን ሲረዳ ሲያግዛት እንደነበረ ነው እየተናገረ የሚገኘው ማለት ነው። እስከ ዛሬ የነበሩት ፎቶዎች፣ እስከ ዛሬ የነበሩት ቪዲዮዎች እኔ እኔ የማቀናበራቸው እኔ ነበርኩኝ፣ ውሸቱን እውነት አድርጌ የማስተላልፈው በማለት እንግዲህ መጥቶ ለአብርሽ እየደገፈለት ወይም ደግሞ አብርሽን ከሩታ ጋር ለማስታረቅ የሞከረው መንገድ አለ ማለት ነው። ሩታ ደግሞ እኔ ፋራ አይደለውም፣ ፋራ እንደፈልግ ከዚህ በፊት ፊት ያደረግከውን ነገር ሁሉ አላምንህም። በቃ ምንም ከአንተ ጋር ምንም ምፈልገው የማደርገውም ነገር የለም ብላ እንግዲህ ከሌላ ሰው ጋር ትተው ሄዳለች። አብርሽ እንግዲህ ማስመሰሉን እንደቀጠለበት ቀጠለበት ይገኛል ማለት ነውና እኔ ስለ እነዚህ ልጆች የእውነት ለመናገር ማውራት እራሱ አስጠልቶ የነበረ በጣም በቃ ማለት ዘጊ ነገር ነው። የሚያስጠላ ነገር ነው። የማይሆን የማይባል ነገር ነው የሚደረገው ና ማለት ጓደኛ፣ ፍቅረኛ እያላችሁ ብዙ ነገሮችን የሆነ ልታረጉ ብዙ ነገሮችን ልትባባሉ ትችላላችሁ፣ ልትኮራረፉ፣ ልትጣሉ። ግን አሁን ትዳር የሚባለው ነገር ከመጣ በኋላ ኢቭን ልጅ የሚባለው ነገር ከመጣ በኋላ እንደዚህ አይነት ሙድ ውስጥ ስትገቡ፣ ለእኛ ምንድነው የምታስተምሩን የሚለው ነገር በጣም አሳፋሪ ነገር ስለሆነ የሆነ አብርሽ በተለይ የሚናገራቸው ንግግሮች ራሱ አባቱ ራሱ ለፍቶ ለፍቶ ደግሞ ትቶታል። እህቱም እንደዛው ሁሉም፣ ጓደኞቹም ጎረቤቱም፣ ሁሉም ትቶታል እና አብርሽ ጥፋቱን አላመንም። ግን አሁንም ስቲል ይቅርታ ነው እየጠቃት የሚገኙ ግን ይቅርታው ሳይሆን እሷ እያስፈለጋት ያለው በቃ በተግባር ያደረግከው ነገር አለ ነው እያለችው የምትገኘው እና አገር ያወቀውን ነገር ጭራሽ ሌላ ሰው ይዞ መጦ ሌላ ውሸት ሲዋሽ በጣም ነው ሳቄ መጣ። አልዋሻችሁም። ለምን መሰላችሁ እንዴ ነጽኮ፣ ተናግራለች ሲጀመር አለ በደንብ አንተ ራስህ ተናግረ የለን እንዴ? በአንድ በት ባፈህም እኮ ያወጣው ነገር አለ። ግን ያ ሁሉ ነገር ውሸት ነው። አረበናት የላክላት ድምጽ ውሸት ነበረ? ውሸት ነበር? ተው እንጂ ፎቶዎችስ ፎቶዎቹ ተዋት በቃ ተውት፣ ችግር የለውም። ፎቶ ሊቀናበር ምናምን ይችላል፣ ቪዲዮም ምን እንደዛው። ግን አንተ በተግባር ያደረግከው ነገር አንተ ያወጣሁ ቃል አንተ እንደ ሚስት እንደ አንድ ሴት እንደምታፈቅር ሴት ሆና ስትጠይቅ ምን አይነት ምላሽ ነው የመለስክላት? በዛ ልክ ከሌላ ሴት ጋር ተላልጠ ምናምን ነገር መጠ የሆነ ነገር ስትጠይቅ እንኳን እንዴት ነው የጮክባት? መሄድ አሟት ውስጧ ድምት ብሎ ጥያቄ እየጠየቀችው ራሱ ልታዳምጣት ፈቃደኛ አልነበርክም። እና ብቻ የነበረው ነገር ያ ነገር በተግባር የሚታየውን ነገር ድጋሚ ውሸት ነው ምናም ብሎ ይዞ በመምጣት ወጣ ሁኔ ሳኩትኝ አልዋሻችሁም። እና ሮታ ደግሞ በዚህ የምትሸወር ልጅ አይደለችም፣ አላቅልህም ነው ያለችው። ፎቶ ቪዲዮ ብቻ ሳይሆን ድምጾቹ ምናም ብቻ ሳይሆን እኔ አንተ ከዚህ ሁሉ ነገር በላይ በተግባር ያደረካቸው ነገር ነው በተግባር ያሳየኝ ነገር ነው እኔን ያሳመመኝ የጎዳኝ የሰበረኝ ብላለች ና ይሄ ልጅ ደግሞ አንዳንድ ሰዎች እኔ በጣም የሚገርሙኝ ነገር ልንገራችሁማ፣ የሰውን ህይወት አሁን ይሄ ልጅ ከተጸጸተ ቢያንስ የሆነ ነገር እየተፈጠረ ያለው ነገር ውሸት ሊሆን ይችላል። እኔም ተናግሬ ያለሁ በፎቶ በቪዲዮ ማመን አሁን ላይ በጣም ከባድ ነው። ኤአይ የሚባል እራሱ ማቀናበር ያለ በጣም አስቸጋሪ በቃ የሰው ልጅ ሌላ ሌላ ማንነት በቃ ሰጦ በጣም በቃ እንትን የሚል የሚያጣላ ሰው አለና በፎቶና በቪዲዮ እኔ አሁን ላይ አላምንም አሏሻችሁም። ግን ይታወቃል፣ ኤዲት የተደረገና ያልተደረገ ጥሩ አይን ያለው ሰው ጥሩ እውቀት ያለው ሰው ያየዋል፣ ያቀዋል፣ ይለየዋል። ግን አንዳንድ ሰዎች ላይ ለዩት ይችላሉ። እና ምንላችሁ ፈልጌ ነው ያ ሳይሆን ሩታን እየጎዳት እየሰበራት የነበረው ያንተ የመልስህ ንግግሮች ቃላቶች ናቸው። ከዛ በበለጠ ደግሞ ተግባር ነው። በቃ ከነጼ ጋር እንዴ ሩታን እኮ እዚህ ጋር ሚስቴ ነች ብለ አግብታት አስቀምጣት ቃል ገብተህላት አስረግዛሃት እኮ ቤት ቁጭ ብላ እኮ እየጠበቀች ሌላ ያን ነፂን አምጥተ እኮ ስታነጻጽራት ነበረ ነፂ፣ ወይ እኔን ምረጥ ወይ ሩታን ምረጥ ወይ አዲስ አበባ ተቀመጥ ወይ ቡታጅራ እንሂድ፣ እኔን መርጠህ እኔን ፈልገህ ስትል እኮ ሩታን እኮ ምርጫ ውስጥ አስገብታት ነበር። ያ ነገር እኮ ነው የሰበራት፣ ያ ነገር እኮ ነው የጎዳት። እንዴት አልተከላከልክልኝም? እንዴት አልተከራከርክልኝም? እንዴት እኔን አልጠራህም? እንዴት እኔን ረሳኝ? እዚህ ገብላ ነው ውስጧ የደመው በቃ ሌላ ብዙ ነገሮች ሲደራረቡባት ይህን ነገር ወሰነች። በአጠቃላይ ና አብርሽ፣ በጣም ስላሳካኝ ነው እና በጣም ስላስገረምከኝ ነው። ይሄ ልጅ ደግሞ የሰውን ህይወት እንዲህ ብሎ እስኪያበጣብጥ ሌላ ታሪክ፣ ሌላ ዓለም፣ ሌላ ነገር ተፈጥሮ በጣም ብዙ ከባባድ ችግሮች ተፈጥረው ስንት ነገር ስንት ነገር ተብሎ ካለቀ በኋላ ብዙ ነገር ከተባለ በኋላ ዛሬ ላይ አጥፍቻለሁ ይቅር በሉኝ። እኔ ነበርኩ ፎቶውንም ቪዲዮንም ሳቀናብረው የነበረው ድምፁንም እኔኝ ሳቀናብረው የነበረኝ ብሎ የነበረው ብሎ አይኑን በጨዋጥቦ አልመጣም። አረ በጣም በጣም በጣም ጎበዝ ነው። በጣም ፈጠንክና ይቅርታ አድርግልኝ። አረ በእናተ ይቅርታ ንዛ ቀቀለ ብላ ብዙ ሰዎች እኔ የፈለጉትን ነገር ከሰሩ በኋላ የፈለጉትን ነገር ካደረጉ በኋላ ዞር ብሎ እንዲህ ተጸጽቻለሁ ሲሉ እንዴት ያማል በእውነት ነው የምላቸው። ይሄ ልጃውን የማስተካከል እድሉ ብዙ ነበረው። በእርግጥ የላቸው ሮታ የተናደደችበት በተግባሩ ነው፣ ባደረገው ነገር በተናገራት ንግግር ነው፣ እዛ ጋር በጮህባት ጩኸት ነው። እዛ ጋር ሄጂ መሄድ ትሻያለሽ ማኔ ለማመጥ ሻል ያላት ቀን ነው በቃ እና ይህንን ነገር ነው እንጂ እሱ ምንም ያኒ ግን፣ በጣም በቃ ያሳፍራል። በሰው ትዳር ውስጥ የምትገቡ በሰው ህይወት ውስጥ የምትገቡ ሰዎች እኔ እንጂ አላውቅም፣ ፈጣሪ ራሱ እሳት ቢያዘንብባችሁ ራሱ ምንም ምንም አይባልም። እና በጣም ያስጠላ ነገር ነው እየሆነ ያለውና አይንን በጨዋጣ ነው የመጣው። ለማንኛውም ግን አብርሽ እሷን ለማሳመን እየሞከረ ነው። ሩታ ደግሞ እሷ በምታስበው መንገድ እሱ ሊያስብላት አልቻለም። ወይም ደግሞ እሷ ተበድ ያለው ብላ የምታስብበት ነገር እሱ እያሰብ አይደለም። ወይም ደግሞ ይቅርታ እየጠየቃት አይደለም። በዛ መንገድ ለዛ ነው። ብቻ ግን እኔ አብርሽና ሩታ አንድ ላይ ቢሆኑ ነው የተሻለ ነው ብዬ ማስበው። ሩታም ሌላ ሰው ሌላ ሰው እያለች ነው አንድ ሳምንት ሁለት ሳምንት እንዲ፣ ሊከራከርላት ሊከላከልላት ይችላል አላት፣ ከጎኗ ካጠገቧ ወንድ አለ። ግን ይሄ ሰው ደግሞ እንደማይጠቅማት ነው ምነግራችሁ። አብርሽ ያልጠቀማት ይሄ ሰው እንዴት ነው እንዲጠቅማት የሚችለው? ና እንዲህ ይሄን ያህል በዚህ ልክ በቃ ቆራጥ መሆን የለባትም። አንድ እድል ትስጠው። ልጇን ብቻዋ ማሳደግ የለባትም። እሱም የልጅ ፍቅር ማየት አለበት፣ የልጁን እንዲሁም ደግሞ ልጁም ደግሞ የአባት ፍቅር ማየቶ ማደግ አለበት ብዬ ነው የማስበውም የማቅደውም። ና መሻሻል ከቻለ መቀየር ከቻለ ያለውን ነገር ተነጋግሮ ችግሮችን ለመፍታት መሞከር የተሻለ ነው ብዬ ነው ማስበው። ካልሆነ ደግሞ ዝም ይሻላል። ሚዲያ ላይ እየወጣችሁ በየቀኑ በቃ ስትነቋቆሩ እኔ ጩኸት አስጠለኝ፣ በቃ ሰለቸኝ። በእውነት እኔ በቃ የሆነ ነገር ሳስበው ራሱ እናደዳለሁ፣ በሳጫለሁ። በቃ እና ተው በቃ መነጋገር ካለባችሁ ከሚዲያ ጀርባ ቁጭ ብላችሁ አውሩ፣ ችግሮቻችሁን ፍቱ፣ ልጆቻችሁን አብራችሁ አሳድጉ። ባጭሩ ማለት ነውና እኛ ከእናንተ ብዙ ነገር እንማራለን ብለን ስንጠብቅ እናንተ እንዲህ በሆናችሁ በጣም በቃ ያዘንኩትኝ፣ የከፈኝ ና አብረሽና ትናገሪ ትሉኛላችሁ። አለመናገር አልችልም እንዴ? እያጠፋ ለምንድን ነው ጸጥ ብዬው? አደባበሽ አለባበሽ የለትም አልፈው እንዴ ስንት ቃል ነው የተናገራት? እንደዛ እድሜ ልኳን እያለቀሰች ትኑር እንዴ? መሻሻል እኮ አለበት፣ መለወጥ እኮ አንዳንዴ የኮኛ ጥፋታችን ላይ ገባን ይችላል፣ ላይታየን ይችላል። ያንን ነገር ደግሞ ሌላ ሰው አይቶ ሲነግረን ጥሩ ነው አይደል? ስለዚህ እኔም ችግሩ ሄኖ ብዬ ተናገርኩኝ አለቀ፣ በቃ ሌላ ስለሚጠቅመው ነው እኮ። አሁን ችግሩን እያየን ጥሩ ነው፣ ጎበዝ በርታ አብርሽ፣ እንደዚህ እንደዚህ እያልነው ምንሄድ ከሆነ ነገ የሚጎዳው እሱ ራሱ ነው። ጥፋት ሁሉ ትክክል እየመሰለው ይሄዳል፣ ሌላ ጥፋት ያጠፋል። እና ለሱ ያልታየው ጥፋት ስላይ ስላየው እኔ ተናገርኩኝ አለቀ። አብርሽ መስተካከል አለበት በአጭሩ። ይቅርታ መጠየቅ እኮ ሺህ ጊዜ ይቅርታ ሊጠይቅ ይችላል ጠይቋለም። ግን ዋናው ነገር ከልቡ ተጸጥቷል ያንን ነገር ድጋሚ ያደርገውሞ የሚለውን ነገር እሷ ራሱ አላመነችበትም። አብረው የኖረችው ልጅ ራሱ አንድ ዓመት ሙሉ አብረው የቆየችው ሴት እያመነችበት አይደለም። ስለዚህ ነገ ብትገባስ ምን አይነት ህይወት ይገጥመኛል የሚለው ነገር አሳሳቢ ነውና በዛ ጉዳይ ላይ ነው። ለማንኛውም ግን አብርሽና ሩታ አንድ ብትሆኑ የተሻለ ነው። ሩታ መማይጠቅምሽን መንገድ ውስጥ እንዳትገቢ ለምን ይሄ ሰው ነገ ጥሎሽ ሊሄድ ይችላል። ምንም አብርሽ እስከ መጨረሻው ያልጸና አብርሽ እስከ መጨረሻው አልታመነልኝም፣ አልሆነልኝም ያልሽው ሰው እሱ መሆን ካልቻለ እንዴት ነው ሌላ ሰው ማታውቂው ማንነት ያለው ሰው ምናምን ሊሆንሽ የሚችለውና በጣም አስቸጋሪ ነው። ተረጋግተሽ ሁሉ ነገር ማሰመቻል አለብሽ እና አብርሽ የሰራው ድራማ ግን በጣም አስገርሞኛል። ለማንኛውም አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አብርሽና ሩታ አንድ እንዲሆኑ እንግዲህ እንጸልይላቸው። ፈጣሪ ልቦናቸውን እንዲያራራላቸው አብርሽም ወደ ራሱ እንዲመለስ ሩታ ወደ ራሷ ተመልሰው በንግግርን እንፈተዋለን እኛ የተማርን ሰዎች ነን ብለው ችግሩን ፈትተው አንድ ላይ ሆኖ ለማየት ያብቃን። ይህንን ነው ልል የምችለው። መፋታት፣ መለየት፣ መጠላት፣ መቧጨቅ ምናምን ለማንም ለምንም ነገር አይጠቅምም። በቃ አንድ መሆን የተሻለ ነው ብዬ ነው የማስበው። ችግሮችን ከማስፋት ይልቅ አጥብቦ አንድ ሆኖ መኖር የተሻለ ነው እና ስለነበረን ቆይታ አመሰግናለው። ሰላም አሉልኝ።